አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ወደ ቻናል የቤተሰቦች እንዴት ናችሁ? ደህናናችሁ ወይ? ሁሉ ሰላም፣ ሁሉ ተማም ከኔ ጋር ነው፣ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ዛሬ በዚህ ሰዓት ከችብ ያለው ማለት ነው። ቤተሰብ እንዴት ናችሁ? ተናፍቃችኋል። እስኪ ገባ ገባ በሉ፣ ገባ ገባ እያላችሁ አብረን እንቆያለን ማለት ነው። ቤተሰብ የዛሬው ርዕሴ እንግዲህ ቤተሰብ የሚል ነው። ቤተሰብ ቤተሰብ ቤተሰብ ቤተሰብ እንዴት ናችሁ? እስኪ ገባ ገባ በሉ። ሰው ያው ጠፍተናል ሰሞኑን ተጥፋፍተናል። እኔም ጠፍቻለሁ እናንተም ጠፍታችኋል። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ሁሉ ሰላም ነው ከኔ ጋለሁኝ። ያው ኢትዮጵያ ስትገቡ ኔቱ ምናምን ያስቸግራልና ለዛን የጠፋሁት ቤተሰብ። ያው በቅርቡ ኔት አስተካክዬ ከች ከች እላለሁኝ። እንዴት ናችሁልኝ? እስኪ ስትገቡ ላይክ ሼር እያደረጋችሁ ገባ ገባ በማለት አብረን እንቆያለን ቤተሰብ ሼር በቅንነት ማለት ነው እሺ ቤተሰብ እስኪ ላይክ ላይክ ሽርሽር ሼር ያደረጋችሁ ገባ ገባ በሉ። የዛሬው ርዕሴ እንግዲህ ቤተሰብ ይላል። ቤተሰብ ለእናንተ ምን ማለት ነው? ቤተሰብ ማለት ግዴታ የምን የሚወልዱን ቤተሰቦቻችን ብቻ ሳይሆን እንደዚሁ በሶሻል ሚዲያ የምናፈራቸው እንዲሁም ደግሞ በቃ በማህበራዊ ነገሮቻችን የምናፈራቸው ቤተሰቦቻችን መልካም የሆኑ ጥሩ አስተሳሰብ ያላቸው ቤተሰቦች አሉና፣ የዛሬው ርዕሴ እንግዲህ ስለ ቤተሰብ ነው። ቤተሰብ እስኪ ገባ ገባ ብሎ ኢትዮጵያ ውስጥ ያው ኢትዮጵያ ስለሆንኩ ነው፣ ኔትወርክ ትንሽ ያስቸግራል። ና ጠፋ ብያለሁ። እንደምታውቁት የኢትዮጵያ ኑሮ ኔትወርክ ይጠፋል፣ መብራት ይጠፋል። ይኸው ፓወር ባንክ ይዤ ሁልጊዜ ማለት ነው ፓወር ባንክ ከሌለ መብራት ጠፍቶ አንድ ቀንም ሁለት ቀንም ቆይቶ ስለሚመጣው በጣም በጣም ችግር ነው። ስለዚህ ፓወር ባንክ እጅግ አስፈላጊ ነው። ከ ከውጭ ስትመጡ እንግዲህ ፓወር ባንክ ይዛችሁ መምጣታችሁ እንዳትረሱ። ፓወር ባንክ ወሳኝ ወሳኝ ነው። ከቻላችሁ ደግሞ ሀሪፉን ይዛችሁ ብትመጡ ይጠቅማቸዋል። ለምን ካላችሁ ኢትዮጵያ ውስጥ ያው መብራት በጣም ይቆራረጣል። መብራት፣ ሁሉም ሀገር ላይ የትም ሀገር ብትሆኑ መብራት እየተቆራረጠ ነው። አዲስ አበባ እንኳ የሚኖሩት ራሱ ዋና ከተማ የኢትዮጵያ ዋና ከተማ አዲስ አበባ የሚኖሩ መብራት እየጠፋብን ነው እያሉ ነው። ስለዚህ ፓወር ባንክ እጅግ ወሳኝ ነው ማለት ነው። ቤተሰብ ወደ ሀገር ቤት ስትመጡ ፓወር ባንክ እጅን ፓወር ባንክ ይዛችሁ ትመጡ ይጠቅማቸዋል። ለምን ካላችሁኝ መብራት በጣም ነው የሚጠፋው ኢትዮጵያ ውስጥ ይቆራረጣል። የትም ሀገር ላይ ቢሆን መብራት ሳይሄድ የሚውልበት ከተማ የትም የለም። እንደነገርኳችሁ ዋና ከተማ አዲስ አበባ እንኳን ቢሆን መብራት መጥፋቱ አይቀርም እና ሌሎች ደግሞ የክልል ከተሞች ደግሞ ታውቃላችሁ መብራት በጣም ይቆራረጣል ስለዚህ ወሳኝ ነው። ፓወር ባንክ እጅግ አስፈላጊ ነው። ፓወር ባንክ ወደ ሀገር ቤት ስትመጡ ፓወር ባንክ እጅግ ፓወር ባንክ ይዛችሁ ነው። ከዚህም የተሻለች አለች የተሻለ አለ፣ ብዙ ሰዓት ብዙ ስልኮችን ቻርጅ የሚያደርግ ይሄ ግን ያው የተወሰነለች ችግር ሰዓት ይሆናል፣ ብዙም ቻርጅ አያደርግም። ግን ደግሞ ለእንትን ከሚላችሁ ባዶ ስልካችሁ ባዶ ሲሆን የተወሰነ ያንቀሳቀስላችኋል ያንቀሳቀስላችኋል። ና ስለዚህ ፓወርባንክ እጅግ ወሳኝ ነው። ቤተሰብ ላይክ ላይክ ያደረጋችሁ ስልኬ ባትሪ ዘጋ ነው። መብራት አልነበረም። ከትላንትና ጀምሮ መብራት አልነበረንም። ዛሬ አሁን ገና መጣ። ስለዚህ ላይክ እያደረጋችሁ ሊያስወጣኝ ስለሚችል ማለት ነው። አስር ፐርሰንት ነው ምናምን ያለው ስልኬ። ላይክ ላይክ እያደረጋችሁ ላይክ አይከፈልበትም። አንድ አስር ደቂቃ ምናምን ብቆይ ነው። ላይኩም ግን አልገጫችሁም። ላይክ እያደረጋችሁ ላይክ አትርሱ። ሰብ ይታየኛል፣ እያየዋችሁ ነው ግን ላይክ አታደርጉም። ለምን ላይክ አታደርጉም? ላይክ አይከፈልበትም። በነገራችን ላይ ላይክ ምንም አይከፈልበትም። ደግሞ ጥሩ ሀሳብ ነው ያነሳት። ባሮን ይዛችሁ ነው ያልኩት ቤተሰቦቼ። እውነት የማላችሁ እዚህ ኢትዮጵያ ውስጥ ስትመጡ በዋርድ ባንክ ጅ ሊጠቃሚ ነው። ለምን ካላችሁ መብራት ይቆራረጣል። ዛሬ ትናንትና ጠፍቶ ገና እየመጣ ነው መብራት ነጋ። ስለዚህ ለዚህ ሰዓት ይጠቅማችኋል ማለት ነው። ያው ነገር ያደረጋችሁ ገባ ገባ በሉ። አስር ሚኒት ብቻ ነው የሚቆየው። አስር ሚኒት አስር ደቂቃ ብቻ ነው የሚቆየው እና ላይክ አድርጓት ሰሞኑን ቪዲዮ አልሰራውም እና ትንሽ ችግር ስላጋጠሙ ለዛ ነው የገባሁት፣ እንጂ ቪዲዮ ብሰራ ደስ የነበር ቤተሰብ ስ ላይክ ላይክ እያደረጋችሁ ገባገባ በሉ። ማይ ፋሚሊዎች ማለት ነው። ሰው ሲጠፋ መችም አትጠይቁም። ላይክ ላይክ እያደረጋችሁ ማይ ፋሚሊ ገባገባ በሉ እላችኋለሁ። ስለዚህ አስር ደቂቃ ነው ቆይ ብያችኋለሁ። አሁን ቀ ቋንቋን ላይ ያደረጋችሁ ሀሳባችሁን ጽፋችሁ ጻፍታችሁ ያደረጋችሁ ከኔ ጋር ጥቆዩ፣ ደስ ይለኛል። ሌላ ጥያቄ አስተካላችሁ ተቀበላለሁ። እንዲሁም ደግሞ ቪዲዮ እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ሀሳባችሁን ልትሰጡ እሰራላችኋለሁ። ምክንያቱም ደግሞ ኢትዮጵያ ስላለኝ ታውቃላችሁ፣ ኢትዮጵያ ውስጥ ብዙ ነገር ይሰራል። እኔ ትንሽ ዞር ዞር እያልኩ ስላልሆነ ነው እንጂ መስራት ይቻላል። ቤተሰብ እሺ፣ ለማንኛውም ላይክ ላይክ እያደረጋችሁ አስር ደቂቃን ሙላት ልወጣ ነው። አስር ደቂቃ ከቆየኝ ከዛ በላይ መቆየት አልችልም። አይ ፋሚሊ ግን የቀረችኝ አራ ደቂቃ ነው የቀረኝ አስር ደቂቃ በላይ ያልቆይ ለምን ካላችሁ ሲጀመር